ሬሳይገባልላ ምን አይነት ገ በቻላችሁ ሁለት በሳውዝ አፍሪካ ያሉትን ወንድሞቻችን በጣም ኢትዮጵያውያን ዛሬ ልትነሱ ይገባል። በየጊዜ ወንድሞቻችሁ ሲሞቱ አስክሬን ከመሸኘት ነገ ደግሞ እናንተ ወረፋ እየጠበቃችሁ ከመሞት እንደማንም ዜጋ ጤናማ የሆነ ዜጋ ያላችሁ ናችሁ፣ እንደማንም ማንም ህልውና ያላችሁ እንደ ማንም ለሀገር የምታስፈልጉ እንደ ማንም ለህዝብ የምታስፈልጉ ሰዎች ናችሁ። ግን ሞታችሁን ልበቃ ይገባል። እስከ መቼ አስክሬንን እየሸኛችሁ ትኖራላችሁ? እስከ መቼ ቤተሰቦቻችሁ ሲያለቅሱ ይኖራሉ? እስከ መቼ ህዝቡ ሲያለቅስ ይኖራል? ሀገሪቷ ህልውና ያላት ሀገር እንደመሆኗ ልጠየቅ ይገባል። ማስቆም መቻል አለባችሁ። እንደምታወቀው፣ ከዚህ በፊት ብዙ ጊዜ ተደጋጋሚ የብዙ ኢትዮጵያውያን ወንድሞቻችን አስክሬናቸው መጥተዋል፣ ቀብሮ አልቅሰናል። አሁን ደግሞ በዛ አሁን ደግሞ እጅግ ከፋ። በየጊዜ በማይታወቅ ሁኔታ ከአንድ ቤት ሁለትና ሶስት ሰው መገደል ከኃይል እንትኑ ይገባል። የኢትዮጵያ መንግስት፣ የምመለከታቸው አካላት፣ በደቡብ አፍሪካ ላይ ያላችሁ የኢትዮጵያ ኤምባሲ ጽህፈት ቤት ላይ የምትሰሩት ሰዎች ይህንን የማትከታተሉ ከሆነ የኢትዮጵያውያን ሞት ለማስቆም የማትንቀሳቀሱ ከሆነ እዛ ሀገር መቀመጣችሁ ለዜጋችሁ ካልሆነ ለኢትዮጵያ ሀገር ዝና ካልሆነ ምንም አይነት ትርጉም አለ ብዬ አላስብም። የኢትዮጵያውያን ኮሚኒቲ እስከ ኤምባሲው ድረስ ሄዳችሁ ልትጮሁ ልታለቅሱ ይገባል። የኢትዮጵያውያን ሞት ይብቃ። እንደምትመለከቱት እነዚህ ቲኔጀርስ ላይ ያሉ እነዚህን ህጻናትን ኖቬምበር አስራ ሁለት ላይ በአደባባይ ላይ በሜዳ ላይ በቀን ምድር ላይ ካሜራ ባለበት ሁኔታ ላይ ዌስት ስትሬት ላይ ነው፣ በቀን ምድር ላይ የተገደሉት። እሮብ ቀን ማለት ነው። ስለዚህ የኢትዮጵያውያን አስክሬን እንደሆነ እቃ እየተለመደ ሊሆን አይገባም። የኢትዮጵያውያን እንባ እንደሆነ ነገር እየተለመደ ሊሆን አይገባም። በደቡብ አፍሪካ ላይ እባካችን በውጭ ነገር ኤምባሲ ላይ የምሰሩ በደቡብ አፍሪካ ኤምባሲ ላይ የምሰሩ ይህንን ጉዳይ ልትከታተሉ ይገባል። የኢትዮጵያ መንግስት፣ በኢትዮጵያ ባለው ኤምባሲ በኩል እንድነጋገርበት ይህንን ነገር ገብቶ እንዲሄድ በሶማሊያውያን እየተጨፈጨፉ በጥቁሮች እየተጨፈጨፉ አስክሬናቸውን እያመጣል መቅበር ይብቃል ሰላም ሰላም ውድና የተከበራቸው የዚህ ቲቪ ቤተሰቦች እንዴት ናችሁ ሰላማችሁ ብዘት ተረፍረፌ በደለኝ ኒጋሁሉ ሰላም ላይክ ሼር ሰብስክራይብ አድርጎ ዛሬም በጣም በሚያሳዝን ልብ በሚሰብር ሁኔታ ነው የመጣሁት እንግዲህ በሳውዝ አፍሪካ ሁለት ወንድማማቾች ተገለዋሉ። እንደውም ሶስት ሞልተዋል እየተባለ ነው። አሁን አንዱ ሁለቱ ከተሸኙ በኋላ አንዱም ወንድም ተደግሟል። ሶስቱም እየተባሉ ነው። በጣም ያሳዝናል ማለት ነው። የእውነት የት እየሄድ እንደሆነ አላውቅም። የሳውዝ አፍሪካ ምን እንደተነሳበት ምን አይነት ነገር እንዳለ ከእለት ለት እንግዲህ በጥቁሮችና በሶማሌዎች ነው ህይወታቸው እያለፈ ያለው እያሉ ነው መሳሪያ ውስጥ ነው። ሁለት ወንድማማቾች በመሳሪያ መኪና ውስጥ ህይወታቸው እንዳለፈ ነው እየተነገረ ያለው። በጣም ያሳዝናል። የእውነት በጣም ነው የሚያሳዝኑት። እዚህ ጋር እንግዲህ የምታያቸው ሁለቱም ወንድማማቾች ናቸው። በአንድ መኪና ወደ ስራ እየሄዱ ነው ማለት ነው። መኪናውን አስቆሞ መኪና ውስጥ እያሉ በጥይት ብለዋቸው ህይወታቸው ያለፈ። ስለዚህ ፍትህ ማለት አለብን። ከለት ለት ኢትዮጵያ ከየአረብ ሀገሩ ከየደቡቡ ከምን ከምን ከበጠቃላይ ከኢትዮጵያ ውጭ አስክሬን ነው ለኢትዮጵያ ሀገራችን እየሄደላት ያለው እና ይሄ ነገር መቆሚያ ውስጥ ምንድን ነው? እስከ መቼ ድረስ ነው ይሄ ነገር የሚቀጥለው? የሰው ህይወት እንደዚህ የሆነው እስከ መቼ ድረስ ነው? ማለትም ማንም በቃ ማንም የማንንም ጉዳይ እያለ አይደለም ማለት ነው። በጣም ነው የሚያሳዝነው ከሚባለው በላይ ማለት ነው። የእውነት ሁለቱ ወንድማማቾች አስቡ። በጣም ቆንጆ በጣም ገና ህጻናት ናቸው፣ ገና ታዳጊ ናቸው፣ ወጣቶች ናቸው እነዚህን የመሳሰሉ እንግዲህ ሁለቱን በአንድ ቀን እናት አስክሬን ተቀበለች ማለት ነው። በጣም ነው የሚያሳዝነው። የሽኝት ፕሮግራም ው እዚህ ጋር አሳይቻችኋለሁ። ወደ ኢትዮጵያ እየተሸኘ ነው ያለ ይሄ የሆነው መቼ ነው ካላችሁ እሮብ ዕለት ነው፣ ከትላንት ወዲያ ማለት ነው። በቀደም እሮብ ዕለት ነው። ዛሬ ደግሞ ሶስተኛ ተደገመ እየተባለ ነው እንግዲህ ሶስተኛ ወንድማቸው ማለት ነው። ብቻ በጣም ከባድ ነው፣ ያሳዝናል። እረ እስከ መቼ ነው ምዬ ኢትዮጵያ እንደዚህ አይነት ነገር መቼ ነው የሚቆመው? ሳውዝ አፍሪካ የሚባለው ሀገር ደግሞ ምንድን ነው ወጣትን እንዲህ እየጨረሰ ነው? እዛ ሀገር ለምንድን ነው? ባለፎት እዚህ ላችኋል አይደል? ወንድማችን ብሩክ እንደዚህ አሲድ የደፉበት እርስ በርስ ነው በቃ። እንደዚህ ወይኔ የእውነት በጣም ልብ ይሰብራል። በጣም ያሳዝናል። እነዚህ እንግዲህ ወጣቶች በጣም በሚያሳዝን ሁኔታ ተቀጥፈዋሉ። እናት ሳትወድ በግዳ አስክሬኗን ልትቀበል ነው ማለት ነው። በጣም ልብ ነው የሚሰብረው። በጣም ያማል። የእውነት ቅስም የሚሰብር ነው። ከእለት እለት እንደዚህ አይነት ነገር ከቀን ቀን እንደዚህ አይነት ነገር እንዲ ፍትህ ለማን ነው የሚጠየቀው? እኛ እኮ ኢትዮጵያ ላለው ፍትህ እንበል ወይ ከኢትዮጵያ ውጭ ላለው ፍትህ እንበል ወይ? ይሄ ነገር ምንድን ነው? ሁሌ ባልታወቁ ሰዎች ህይወታቸው አለፈ። ይሄም አሁን የተዘገበው ምንድን ነው? ባልታወቁ ሰዎች ሳውድ አፍሪካ ላይ ሁለት ወንድማማቾች በመሳሪያ ተመተው መኪና ውስጥ ህይወታቸው አለፈ እየተባለ ነው። ይህም የሆነው እሮ ብለት ነው። እረ ጨካኞች በየቦታው ተሰራጩብን እኮ ረም የኢትዮጵያ ምንድን ነው? መብቴው ምንድን ነው? እኔ መጨረሻችን ምንድን ነው ነው? በቃ ወጣት አለቀ ማኖችን ሀገር የሚረከባት የእውነት ሀገር ላይ ያለውን በስደትም ያለው ወጣት ወጣት ሆኖ በአሁኑ ሰዓት እያለቀ ያለው ወጣት ህጻናት በፈጣሪ በሽታ አይደለም፣ በሆነ ነገር ባደጋ ምናምን አይደለም። እርስ በርስ አሁን ይህ ምን ከምን እንደሚባል አላውቅ። የእውነቴ ነው ምላችሁ። እንግዲህ ሴቷ ልጅ አሁን ያለችው ሶስተኛ ወንድምየውም ተገሏል። ሶስት ስክሪን ከአንድ ቤት ሊገባ ነው እያለች ነው። ሁለቱ ግን በአንድ ቀን በአንድ ላይ ነው ታናሽና ታላቅ። ሁለቱም ገና ትናንሽ ናቸው። መንታ ነው የሚመስሉት። ቆንጅዬዎች የሚያሳዝኑ። የሁለቱንም ህይወት ነው እንግዲህ የቀጠፉት። እረ ምን አይነት አረመኔ ይሆን? ረ ምንድን ነው? ምን አይነት ዘመን ላይ ደረስን? በእናታችሁ ምን ሊመጣብን ነው? ፈጣሪ ሆይ ረ ማረን፣ ይቅርበለን። የእውነት አሁን ማረ የምንልበት ሰአት አሁን ነው። እንጃ እናት ጉድሽን አላየሽም፣ ጉድሽን አላየሽም። ሁለት የልጆችሽ አስክሬን እየመጣልሽ ነው ይኔ እናት ጉድሽን ሳታይ አንቺ ቁጭ ብለሽ ትቃጣለሽ ወይ ምን? እዛ ግን ደቡብ አፍሪካ የሚባለው ሀገር ያላችሁ ሰዎች ማለት ነው እምባሲ ምናምን የሚመለከተው አካል ለምን ድነው አንድ መፍቲ ማታደርጉት ለት እዛ አገር ሁሌ ወጣት ነው እንደዚህ እንደተገደለ ነው። በጥቁሮችም እንደሆነ ነው ሁሉ የሚናገሩት፣ በዛው በራሳቸው ዜጋ እንደሆነ ነው ሀበሾችን እንደዚህ የሚያደርጓቸውና ወይ አገሩን ለቃችሁ ውጡ ማለትም መንግስት እንደ እናንተ ማይቆም ከሆነ የዛ አገር ኤምባሲ ለኢትዮጵያውያን ምንም የማያደርግ ከሆነ እዛ ያላችሁ ስደተኞች ወደ ሌላ ሀገር ሂዱ፣ ወይ ወደ ሀገራችሁ ሂዱ። ምንም ጥቅም የለውም። አንዱ በአንዱ ላይ እንደዚህ ህይወት እያጠፋ እንደዚህ አይነት ነገር ተደጋጋሚ ነው። አንድ አይደለም፣ ሁለት አይደለም፣ በጣም በጭካኔ የዛሬው ደግሞ ይባስ ሁለት ወንድማማቾችን በአንድ ሌሊት በአንድ ቀን ከዛሬ ሶስት ቀን ነው አራት ቀን በፊትም እንደዚህ ሰምታችሁ ከሆነ አስክሬን ኮ ወደ ኢትዮጵያ ገብተዋል። እንደዚሁ አንድ ወጣት የሚያሳዝን ደቡብ አፍሪካ እንደዚህ በጨካኞች ህይወቱ አልፏል። እነዚህ ደግሞ አሁን ደግሞ ሁለቱ በአንድ ቀን እንዴ ሳምንት ሳይሞላ ወር ሳይሞላ ኮ ሁለት ሶስት አስክሬን ወደ ኢትዮጵያ እየተላከ ነው። በጨካኞች ህይወታቸው እያለፈ ወንድሞቻችን እያለቀሱ ነው። ለማን አቤት እንበል? ለማን ንጩ። አምላኬ ፍረድ ረመዳን ያለም አንድ በል የዛሬው እስከፋ። ይሄ ልብ ይሰብራል፣ የእውነት በጣም ልብ ይሰብራል። ሁለቱን ልጅ በአንድ ቀን በሰው እጅ ማጣት አቤት አምላኬ፣ እኔ እንጃ። አሁን ላይ ማ የመጣብንን ነገር የአሜሪካዎቹ እህትና እህት፣ አሁንም ደግሞ ሁለት አሜሪካ፣ ሁለት ጊዜ ነው እህት አማቾች እንደዚህ የሆኑት በሰው እጅ። እዚህ ጋር ደግሞ ደቡብ አፍሪካም እንደዚህ ወንድማማቾች፣ በቃ አንዱን እንኳን ለአንዱን አይምርም። ጊዜው ማረነ ክርስቶስ ብቻ። ለማንኛውም ጸልዩላችሁም ሌላ ምንም ምንለው ነገር የለም። ላይክ አርጎ ሼር አርጎ የምመለከተው አካል ይህንን ድምጽ ሰምቶ ሁሉም ፍትህ ለደቡብ አፍሪካ ወጣቶች ብለን ሁላችንም ድምጽ እንሆን። ኢትዮጵያን ስደተኞች ደቡብ አፍሪካ ላሉት ፍትህ እንዲያገኙ እያንዳንዳችን ድምጽ እንሆን። ይህ ነገር ማቆሚያውና መፍትሄው ምንድን ነው? እኔ አሁን ሀሳብ የሆነብኝ ከእለት እለት እንደዚህ ያስክሪን ኢትዮጵያ የምትቀበለው የምንድን ነው? የሚያቆምበት መፍትሄ ለምን አይፈለግም? በየሀገሩ በየአረብ ሀገሩ በየቦታው ስደት ላይ ያለው ነገር ለምንድን ነው የሆነ መፍትሄ ማይደረግለት? በየጊዜው ህይወት እያለፈ አይ፣ ተቃጠለች እህት ናት እህታቸው፣ ታላቅ እህታቸው በጣም ያሳዝናል። የእውነት ተቃጠለች። ሁለት ወንድሞቿን በአንድ ጀንበር ስታጣ በስማ እኔ ግን ለምንድን ነው ገንዘብ እኮ የሰውን ህይወት አይገዛም። የሁሉ በገንዘብ ምክንያት ነው እንግዲህ ገንዘብን ለመውሰድ ነው ህይወትን እንደዚህ የሚያጠፉት። ሌላ ምንም ነገር የለም። ብቻ በጣም ከባድ ነው የእውነት ገና ሩጦ ያልጠገቡ ገና ወጣቶች ገና አደግና አደግነው የሚሉ ሀያ ቤት ያሉ ወጣቶች ነው። እንግዲህ እንደዚህ ግፍ እያሉብን ያሉት ፈጣሪ ለነሱም ለቤተሰብ ንጽናናትን እያድልልን ያማል በጣም የእውነት ያማል። ቅስም የሚሰብር ለሚሰማው ለሚያየው። እናት በተለይ በምን እንደምትጽናና አልቅ ምን ቃል እንደሚያጽናናሽ እናት፣ በየትኛው ቃል ልትጽናኝ፣ ሁለት ልጆችን በአንድ ጀንበር አተሽ በአንድ ቀን ሁለት አስክሬን በአንድ ቀን ቀብራ እንዴት ብላ ቁማ ትሄዳለች? የሚመለከተው አካል ድምጽ ቢሆን ደስ ይለኛል። ሁላችንም ፍትህ እንበል፣ ደቡብ አፍሪካ ላይ ለሚፈጸመው ነገሮች ለዚህ ግፍ ሁላችንም እያንዳንዳችን የበኩላችንን እንወጣ፣ ፍትህ እንበል፣ ድምጻችን እናሰማ። በጣም ልብ የሚሰብር ነው። የእውነት ከእለት እለት ከቀን ቀን እንደዚህ አሰቃቂ ህይወት እንዲህ እኔ የምለው ገንዘብ አብሮን አልተወለደ ምንድን ነው?